ሰላም ጤና ይስጥልን። ይህ ዛሬ የሰመራ በሰመራ በሀገር አቀፍ ደረጃ የሰመራ ከተማ የምታስተናግደው የአስረኛው ሀገር አቀፍ የከተሞች ፎረም በተመለከተ ለእንግዶች እየተደረገ ያለ አቀባበል ነው። እንግዲህ እየተመለከታችሁ የምትገኙት እንዲሁ በአማረ መልኩ በባህል ያሸበረቀ የእንግዳ አቀባበል እየተደረገላቸው ነው። እነዚህ እንግዶች ደግሞ ደስ ብሏቸው አፋርን ደግሞ በተለየ መልኩ ተረድተው ባህላችንን ወደው ወይም ደግሞ ማንነታችንን ወደው ይሄዳሉ ማለት ነው። ስለዚህ ዛሬ ጠዋት እንግዲህ በጣም ብዙ የሆኑ የኢትዮጵያ ከተሞች ወደ አፋር እየጎረፉ ወደ ሰመራ ሎጊያ ከተማ እየገቡ ይገኛሉ ማለት ነው። ስለዚህ ከዚህ አንጻር እንግዶች ደግሞ ምን እንደተሰማቸው እየገለጹልን ይገኛሉ። ሰመር ሎጋያ ከተማ ለማክበር ነው የመጣ ነው። እንግዲህ ከአረት ተነስተን እስከምንመጣ ድረስ እዚህ እስከምንደርስ ድረስ ሰዎች ዘንድ የነበረውን ከጸጥታም ጉዳይ ሆነ በሌላም ነገር ምንም አይነት ነገር እንደሌለና በሰላም እንደምናከብር ያረጋገጥኩበት ነው። ይህንንም ዋንዶ ማሳያው ምንድን ነው እሱ እያንዳንዱ ከአፋር መግቢያ ጀምሮ አዋሽ አካባቢ ጀምሮ እዚህ መታጠፊያ ውስጥ ካሁን እ እስከመጣንበት ድረስ ህብረተሰቡ ጋር ያለው ግንዛቤ አስቀድሞ የህብረተሰብ ተሳትፎ ስራ ተሰርቶበታል መሰለኝ ይህ የከተሞች ሳምንት በፍቅር በሰላም እንዲከበር ህብረተሰቡ ጋር ግንዛቤ ስራ ተሰራ ይመስለኛል ያም ነው መሰለኝ አሁን እዚህም እንደመጣን ቅብብሎሻችሁ በጣም የሚገርም ነው እዚህ ጋ እናያቸው የነበረውን በባህል በታጀበ ሙዚቃ ነበር አቀባበሉ የተደረገው እኔ እርግጥ ነው ምለው፣ ሰመራ ሎጊያ በሚዲያና በሶሻል ሚዲያ ላይ ነው የምንሰማው የነበረው። ግን አሁን በአካል መጥተን እዚህ ለማየት በቅተናል ነው ምለው። እሺ አመሰግናለው። ስሜ በየነ በላይ ይባላለው። ሲዳማ ብሔራዊ ክልላዊ መንግስት ከአርበጎና ወረዳ ያየ ከተማ ማዘጋጃ ስራ አስኪያጅ ነኝ። ዛሬ እዚህ የተገኘ ነው በአስረኛው የኢትዮጵያ ከተሞች ፎረም ላይ ለመሳተፍ ነው። በዚህ ፎረም በአፋር ክልል በሰመራ በሎጊያ ከተማ ውስጥ የሚደረገው የአስረኛው የኢትዮጵያዎች ፎረም ላይ ስንገባ ያው ዛሬ ከትላንት ጀምረን በጉዞ ላይ ነበር። ትላንት አዳማ አድረን ነው ዛሬ የወጣ ነው። መንገዱ ትንሽ ፀሐይ በጋ ጊዜ ስለሆነ ትንሽ በረሃማነት ቢኖረው መንገዱ ሰላም መሆኑ ለሀገራችን እድገትና ብልጽግና በጣም ጥሩ መሆኑ እና ስንገባው መግቢያ ሎጊያ መግቢያ አካባቢ ላይ ነው የምንገኘው። ስንገኝ የአፋር ክልል ማህበረሰብና ሕዝብ አቀባበላቸው በጣም ደስ ይላል። በጭፈራ ውሃ ይዘው ብስኩት ይዘው ዳኤ ቡሹ እያሉ እንኳን ደህና መጣችሁ እያሉ በመቀበላቸው በጣም ደስተኞች ነንና በጣም አርገን ነው የምናመሰግነው። እኛም በስዳማ ሰላም ናት፣ ስዳማ ሰላማዊ ሀገር ናት፣ ለምለም ሀገር ናት። ኖ እናንተም ስዳማን አዋሳን፣ አርበጎናን ያየን ጎብኞ እያል እኛም በቀጣይ ወደኛ እንድትመጡ እየጋበዝ ስላቀባበላችሁ እጅግ አርገን እናመሰግናለን በስዳማ ብሔራዊ ክልላዊ መንግሥት ስም እጅግ አርገን እናመሰግናለን። የአፋር ክልል እንዲሁም ሎጊያና የአካባቢው ማህበረሰብን እጅግ አርገን እናመሰግናቸዋለን። ስሜ ወይም ረመዳን እባላለሁ። ከመጣሁት ከረር ክልል ነው። የስራ ድርሻዬ የከተማ ልማትና ኮንስትራክሽን ቢሮ የጠቅላላ አገልግሎት ኃላፊ ነኝ። ብቻ የጉዞ ሁኔታ ያው አንድ ሺህ ኪሎ ሜትር አቋርጠን የመጣ ነው። በጣም ደስ የሚል ነው። ያው ስንገባ አቀባ ያየነውን አቀባበል በጣም ከመጠን በላይ ደስ የሚል ነው። ማለትም ድካማችን ሁሉ ነገራችን ያስረሳል ማለት ነው። በጣም ደስ የሚል አቀባበል ነው ያየ ነው። በጣም አሪፍ ነው። እኔ ከርቀቱ አንጻር እንኳን መጣን ማለት ነው የቻልኩበት ለምን የህብረ ብሔራዊ አንድነትን ሊያጠናከር የሚችል ቀጣይነት ዘላቂነት ያለው ብልጽግና ለማረጋገጥ የሚያስችል ይሆናል ብዬ ነው የገመጥኩት። ለምን አንድ ሺህ ኪሎ ሜትር ተጉዘ ይህን አይነት ቦታ መታደም ማለት ቀላል ነገር አለ? ይህ የሚፈጥረው ነገር የእርስ በርስ የህዝብ ግንኙነትን ይፈጥራል። እንደገና ደግሞ ሊመጡ ያሉትን የልማት ስራዎችን ልምድ የምትወሳሰድበት ነው። ለቀጣይ ለዘላቂነት ሰላም ለዘላቂነት የምርታማነትን ለማምጣት ወሳኝ ሚና ይጫወታል ብዬ ነው የምጠብቀው። እንግዲህ አሁን በዚህ የከተሞች ሳምንት ላይ የሚጠበቀው የከተሞች ብዛት እንደ ብዛታቸው ከሆነ ከአንድ ሺህ ኪሎ ኪሎሜትር በላይ እዚህ መጥቶ ይሳተፋሉ የሚል ግምት ነው ያለኝ እና ለሰመራ ሎጊያ፣ እንዲሁም ለአፋር ብሔራዊ ክልላዊ መንግስት ጥሩ አጋጣሚ ነው ብዬ ነው የምገምተው። ዩፋጣት ከሲዳማ ክልል ነው የመጣሁት። ስሜው በቀለድ ካል ይባላለሁ የከተማ ልማትና ጽህፈት ቤት ኃላፊ። እስካሁን ምንም ችግር በመንገድ የገጠመ ነገር የለም። አቀባበሉም ስናይ አካባቢም ው ተፈጥሯዊ ሁኔታው ምርጥ ነው። ያቀባበሉም ዝግጅቱ ለየት ያለና በጣም ደስ የሚያሰኝ ወንድማማችነትን የሚገልጽና በጣም ጥሩ ነው ብዬ ወስዳለሁ። ያው ቀጣይ ያው ፍሬም ሁኔታ የኢትዮጵያ ወንድማማችነትና የከተሞችን እድገት ለማረጋገጥና ፍቅርን፣ አንድነትን፣ ህብረ ብሔራዊነትን ለማጠናከር ብዙ ሚና ይኖራሉ ብዬ አስባለሁ። የተጀመሩ ያሉት የሊማ ስራዎች በእርግጠኝነት ተመልሶ እዚህ አፋር ላይ በጣም ብዙ ኢንቨስት ተደርጎ እንደሚሰራ መንገድ ስንመጣ እያየን ነበረ። በጣም ብዙ እንትኖች አየን። ኢንቨስት መደረግ ያለበት ነገሮች በጣም ብዙ አለ። የተቀመጠ በትንሹ የተቀመጠ ሀይቅ አይተነው ጥቅም ላይ ያለው አለ ማለት ነው። ኦልሞስት አሁን በጀመሩት አምር ማለት ነው ኢንቨስት እንደመደረግ እርግጠኛ ነኝ። አሁን ሁሉም አመራሮች በዚህ ጋ አልፎ ሲያዩት በጣም ደስ የሚል ነገር ነው የሚሰራው

ወልዲያ የምትታወቀው በተለያየ ባህል በባህል ትታወቃለች። በመልክአ ምድራዊ አቀማመጧ ትታወቃለች። ከተለያዩ አካባቢዎች ለሚነሱ ተጓዦች መዳረሻ በመሆን አራት ዋና ዋና በሮች፣ አሏት ሶስት አማራጭ መንገዶች ያሏት መገናኛ የሆነች ከተማ ነች። ወልዲያ ከዚህ ባለፈ ደግሞ ምቹ የሆነ ተፈጥሯዊ አቀማመጥ አላት የአልሃ ና የማለት ተፈጥሮ የሆነ በተራሮች የተከበበች መሆኗ፣ አረንጓዴነቷ፣ በተራሮች የተከበበች መሆኗ የውሃ ማማ ያደርጋታል። ስለዚህ ወልዲያ በተራሮቿ በተፈጥሯዊ መልክአ ምድራዊ አቀማመጧ በመገናኛነቷ ለአዲስ አበባ ከመዲናችን አዲስ አበባ ለሚነሱ ተጓዦች ከክልል ከተሞች ማዕከል የምትገኝ መዳረሻ የሆነች ቦታ ነች። አፋር እስካሁን የማውቀው በስም ነበረ። አሁን በማየው ነገር በጣም ደስ ብሎኛል። እንደምታየው እንግዲህ በጭፈራ እየተቀበሉ ነው። ስለዚህ ደስ የሚል ነገር ነው ያለው። ሳይድ ሙሀመድ እባላለሁ። እንግዲህ ወልዲያ ብዙ ነገር ነው ያላት። እንግዲህ ከተማዋን ለማስተዋወቅ የተለያዩ ስራዎችን እና በአዲስ መልክ ኮሊደርን በተሻለ መልኩና አዳዲስ ሲስተሞችን በመዘርጋት ከተማዋን ለማስተዋወቅ ወደ ሰመራ መጥተን ደስ ይለን። ባህላቸው እያየናቸው ነው። እንግዲህ እስኪ ወደፊት ደግሞ ዲቴይል እናያለን። እስካሁን ባለው ጥሩ አቀባበል ነው ደስ ይለን። ስሜ በላይ የተፈራ ነው የሚባለው። የመጣሁት ከወልዲያ ከተማ ገነት ኮንስትራክሽን። በጣም አሪፍ። ስለዚህ አፋር ላይ አቀባበል ምን ይመስላል? የከተሞች ፎረም ለመታደም መጣችኋል። አፋር ላይ አቀባበሉ ምን ይመስላል? አቀባበሉን አስመልክቶ እኔ በጣም ነው የተደነቅኩት። እዚህ ቦታ ላይ ልዩ ድንኳን ጥሎ ልዩ ዝግጅት አድርጎ በልዩ ባህላዊ ንቅናቄ እንግዶችን በመቀበል ረገድ ያየሁት ሁኔታ በጣም እጅግ ማራኪና አስደናቂ ነው። ይህ የህዝብ ለህዝብ ትስስሩን የሚያሳይ ነገር ነው አፋር ልቡ ክፍት ነው ብሎ መውሰድ ይቻላል። ከሁሉም አቅጣጫ የሚመጡት እንግዶች ቀና በሆነ መንገድ ልዩ ዝግጅት አድርጎ የሚቀበልበት መንገድ ለሕዝብ ያለውን ፍቅር፣ ለሕዝብ ትስስር ያለውን ፍላጎት የሚያሳይ ታላቅ ምስራች ነው ብዬ እወስዳለሁ። ከማዕከላዊ ኢትዮጵያ ከምስራቅ ጉራጌ ዞን ከቡይ ከተማ አስተዳደር ነው የመጣሁት። እንግዲህ ቡይ ከተማ ማለት ያው የሶዶክስታን የመገኛ የሆነች መለያዋ ያው ጥያ ትክል ድንጋይ ወይም የጢያ ዓለም አቀፍ መካነቅርስ የሚገኝበት የምድረ ከብድ አቡነ ገብረመንፈስ ቅዱስ መናገሻ የሆነ ብዙ ያው ያው ጉራግ የሚታወቀው በክትፎ ነው። የክትፎ ባህል ያለበት በርካታ ኢንቨስትመንት የኢንቨስትመንት ከተማ የሆነች ነው። ያው በዛሬው ዕለት የተሰማኝ አፋር ላይ ያው ሰመራ ሎጊያ መግቢያ ላይ የተደረገልን አቀባበል በጣም ደስ የሚልና ከዚህ በኋላ ያው ከተማችንን ለመሸጥ ጥሩ እድል እናገኛለን ብለን ተስፋ እናደርጋለን። በጣም ደስ ብሎኛል ለማለት ነው። በጣም ደስ የሚል ነገር ነው አቀባበል። በእያንዳንዱ ቦታ ስንደርስ የተቸገርንበት ጉዳይ የለም እና ልክ እንደኛ አካባቢ ሆነን የመጣንበት ሂደት ነው ያገኘ ነው። ምንም የተለየ ነገር አልገጠመንም። ከዚህ በፊት አፋር ምን ነበር የምታስቡት? አፋር ሲባል አፋር እንግዲህ የማስበው በጣም አፋር ሲባል ሩቅ ነው፣ እንደ ሩቅ ሆኖ እንደማስበው ነው። እጅግ በጣም ረጅም ነች እንዲህ፣ ይሄ ሁሉ ሀገር እንደ ኢትዮጵያ ያለ ነው እስከምል ድረስ ደረሽ ያለውና በጣም ገርሞኛል ለራስ እኔ ያው ስሜ ትግስቱ ፍጄ ማማ እባላለሁ። የመጣሁት ከጉራጌ ዞን ከወልቂጤ ከተማ ነው የመጣሁት። ያው ሽምግልና፣ የሀገር ሽማግሌ ወክዬ ነው የመጣሁት። ስመጣ ያው በብዙ ጉዞ ተጉዘን ነው የመጣ ነው። ወደ አፋር ክልል ስንገባ የመጀመሪያ የተቀበሉን በየቦታው ሬንጀር የለበሱ ወታደሮች አሻም እያሉ ሰላም እያሉን አሳልፈውናል። በመሀል ደግሞ መታጠፊያው ስንመጣ እንደዚሁ የአፋር ሰራዊት የአፋር ሰራዊት በክብር ተቀብሉናል። ይህን ማመስገን ፈልጋለሁ። ያልጠበቅሁት ነው። ከጠበቅነው በላይ ከጠበቅነው በላይ ዝግጅታችሁ እጅግ እጅግ የሚያምር፣ እዚህ ደግሞ ስንመጣ በአፋርኛ እየተቀበላችሁ ምን በላው ምን ጠጣ እየሰጣችሁን አሻም እያላችሁ ፍቅራችሁ በፈገግታችሁ የተቀበላችሁ እና መልካም አቀባበል አድርጋችሁልናልና በጣም ከልቤ አመሰግናለሁ የጉራጌን ሕዝብ ወክዬ ማለት ነው። እሺ፣ በጣም አሪፍ። ከዚህ በኋላ ለሚመጡ እንግዶችም አፋርን ባጭሩ ግለጿት። አፋር የፍቅር ደሴት ናት። አፋር የፈገግታ ደሴት ናት። አፋር መንጹሕ ኢትዮጵያዊነት የምታገኝባት ክልል ናትና ሲመጡ ያለ ምንም ስጋት፣ ያለ ምንም ፍርሃት፣ ያለ ምንም ጥርጣሬ ሰላም ሆነው እንዲመጡ እኔ መልእክቴን አስተላልፋለሁ። ስሜ መስከረም ዮሴፍ ይባላለሁ። የመጣውት ከአርሲነጌሌ ከተማ ነው። አርሲነጌሌ በከብት እርባታ በየተለያዩ እህሎች የምትበቀልበት እና በቃ አረንጓዴ ግሪን የሆነች እንትናት ለመጀመሪያ ጊዜ ነው የመጣውት። እና በቃ ማለት አስደማሚ ነገር ነው ያለው እንደዚህ ድንጋዮቹ፣ መንገዱ ምን በጣም ለየት ያለ ነገር ነው። እና በጣም ደስ ይላል። መንገዱ ሁሉም ነገር ደስ የሚል ነበረ። ባህሉ በጣም ደስ ይላል። የአፋር ባህል ይለያል። ለኔ በጣም ነው ወዳቸው። በበኩሌ በጣም ደስ የሚል አቀባበል ነበረ። በጣም እናመሰግናለን ስለ አቀባበላችሁ። ስሜ ታዲዮስ አዛል እባላለሁ። ነገሌ አርሲ ከተማን አስተዳደርን ወክለ ነው እዚህ ሰመራ የመጣ ነው አሁን ላይ ያለ ነው እንግዲህ አፋር ጥንት የሉሲ መገኛ ከተማ ናት፣ መሬት ናት፣ ምድር ናት። በመርገጣችን ደግሞ ደስተኞች ነን አፋርን በማየታችን ነገ ከነጎዲያ ደግሞ በቀጣይ እዛው ስለምንቆይ ምን ይዘን እንደመጣን አርሲ ነጌሌ ከተማ የምትባለው ምን እንዳላት እንዴት እንዳለች፣ እንዲሁም በውስጧ የሚገኙ የተፈጥሮ ሀብቶች እነ አብጃታ እነሻላ ሀይቆች፣ ብሔራዊ ፓርኮች የሚገኙበት፣ እነ ላንጋኖ ሀይቆች የሚገኙበት ውብ ከተማ መሆኗን ከአፋር ጋር እዚህ ኮምፔር እያደረግን ደግሞ እናሳያለን፣ ለህዝቡ ማለት ነው። በእውነት እዚህ በረሃ ውስጥ አላሰብነውም። እንዲህ አይነት ነገር በመደረጉ ደስተኞች ነን፣ ደስ ብሎናል። ያላችሁ ፍቅር ለማሳየት እንግዳ አቀባበላችሁ ደስ የሚል ነገር ነው። በዚህ ቀጥሉበት። ሰላሙ ምኑ ከላይ ጀምረን ከመጣንበት ጀምረን በሰላም እዚህ መድረሳችንም ደስ ብሎናል። እኛ እናመሰግናለን። ስሜ ፈትያ ሙሀመድ ይባላል። የመጣውት ከነጌሌ አርሲ። አፋር በጣም ደስ ይላል፣ አቀባበሉም በጣም ደስ ይላል። ያው ደስ ብሎናል። እኛ የመጣነው ከቀዝቃዛ ሀገር ነው፣ ይቀዘቅዛል። ትንሽ ሙቀት አለው ግን እኔ ከዚህ በላይ ነው ብዬ አስቤ ነበረ። ደስ ብሎኛል። በጣም ደስ ይላል አቀባበሉ። ህዝቡ በየቆምንበት አቀባበል እያረጉልን እየበላን እየጠጣን የመጣ ነው። ሁለታ ውስጥ ካሉ ከተሞች ውስጥ አንዷ ናት፣ በማዕድናት የበለጸገች ብዙ ሰዎች ብሄር ብሄረሰቦች ተዋዶ ተፋቅሮ አንድ ሆነው የሚኖሩባት ከተማ ብዙ የቱሪስት መስህቦች ያሉባት ከተማ ናት። አፋር እንደምታውቁት የሰው ልጅ መገኛ ናት። አፋር ስንመጣ ቤታችን እንደመጣን ቆጥረን የመጣ ነው። እንደ ወላይታ ህዝብ ደግሞ ብዙ የኛ ሰዎች የሚኖሩባት በነጻነት በሰላም ሙሉ ዲሞክራሲያዊ ሰብአዊ መብታቸው ተጠብቆ ተከብሮ ተጋብቶ ተዋሎ የሚኖሩባት የኛ ሁለተኛ ቤታችን ናት ብለን የመጣ ነው። አቀባበላቸው እጅግ በጣም ድምቅ ያለ ነው። ፊታቸው ያምራል፣ አቀባበላቸው ያስደስታል። እና በጣም ደስ ብሎናል ልልሃለሁ የመጣነው ነው ከደቡብ ኢትዮጵያ ክልል ከወላይታ ዞን ድምቱ ከተማ አስተዳደር። ያው ስንበጣ መንገድ ላይም ያው ጥሩ ምንም ሳንቸገር የጸጥታም መንገድ ላይ ብዙ ብዙም ብዙ መሰናክል ሳያደርሰን እዚህ ደርሰናል። እዚህ ደርሰን ደግሞ ያየነው ነው አፋር እውነትም የሰው ዘር መገኛ ክልል እንደሆነች ከአቀባበልም አሁን ባለው እዚህ ሞቅ ያለ አቀባበል ተደርጎልን በጣም ደስ የሚል እንትን ነው ያየ ነው። በቀጣይም ያው እዚህ በምናደርገው በዚህ በከተሞች ፎርም ቆይታ ላይ ብዙ መልካም ነገር፣ ብዙ ጥሩ ልምድ አግኝተን እንደምንየት ተስፋ እናደርጋለን። ሞቅ ላሉ አቀባበላችሁ ያው በድምቱ ከተማ አስተዳደር በወላይታ ዞን በደቡብ ክልል ስም ያው ምስጋና ለማቅረብ እወዳለሁ። አመሰግናለሁ። ከዚህ በፊት አባር አፋር ሲባል ያው በጭንቅላ በአእምሮዬ ላይ ብዙ ጊዜ የሚመጣው የሰው ዘር መገኛ እንደሆነች ያለው ባህል ካለው ተፈጥሮ አቀማመጥ አሁን ያየነው መንገድ ላይ ተፈጥሮ አቀማመጥ በጣም ደስ የሚል ያው አየር ጸባዩ ትንሽ ሞቅ ያለ ቢሆንም ያው መንገድ ላይ ያለው የህዝቡ የአብሮም የመኖር ባህል መንገድ ላይ ያው በየከተማው በየእንትኑ አካባቢውን እያየን ከህብረተሰቡም ጋር ዝም ብለን ያው ባህል እያየን እየተጫወተን መጥተናል። ያው እንግዳ ተቀባይ ክልል እንደሆነች ነው ያየነው። ከዚህ በፊት ያው በአእምሮ በአእምሮ ከሚመጣው አሁን እዚህ መጥቼ ያየሁት ነገር በጣም ደስ የሚል የኢትዮጵያን ኢትዮጵያዊነትን የሚገልጽ የኢትዮጵያን የብሄር ስብጥርን የሚገልጽ ጥሩ ክልል እንደሆነች ነው ያየሁት። በአእምሮም ካየሁት በላይ ነው ያየሁት ጥሩ እንትን ነው። ጥሩ ጊዜ እንደሚሆን ተስፋ አደርጋለሁ። አብዱልባር አወል ባላለው ከሐላባ ከማእከላዊ ኢትዮጵያ ክልል ከሐላባ ቆሊቶ ከተማ ነው ከተማ አስተዳደሩ የመጣ ልኡካን ቡድን ነው። ከዋለ የምትመለከቱት አፋር ያው ድሮም ይታወቃል እንግዳ ተቀባይ ህዝብ ነው። ከአዋሽ ጀምሮ ሁሉም በየከተማው ያለው ሰው ወጥቶ ሲቀበለን የነበረበት ሁኔታ አለ። በጣም ደስ የሚል ድባብ ነው ያለው። ይሄ ደግሞ ሁሉም ያው የኢትዮጵያ ህዝብ አንድ ላይ አንድ ህዝብ እንደሆነ የሚያሳይ ነው። መንገድ ላይ ውሀ ሲሰጡን የነበሩት ሁሉም ከተማ ላይ ያሉ ሰዎች አሁንም አቀባበላቸው በጣም በባህል ቡድኑም በጣም አሸብርቆ ሁሉንም ከተማ በተለያየ መልኩ እየተቀበለ ያለበት ሁኔታ በጣም ደስ የሚል ሁኔታ ነው አቀባበሉ። የሰመራ ቆይታ በጣም አሪፍ እንደሚሆን ነው ያው ገና ከመጀመሩ አቀባበሉ በጣም ደስ የሚል ነው። ህዝቡም ያው እንግዳ ተቀባይ እንደሆነ ነው ያየ ነው። ያው እኛም ደግሞ አሁን በምንቆየው እስከ ቀን አስር ድረስ ባለው በጣም ጥሩ ቆይታ እናደርጋለን። ህዝብ ለህዝብ ያለውን ትስስራችን በደንብ እናጠናክራለን እንመሰክራለን ከህዝቡ ጋር በደንብ ያለውን ነገር እናወራለን። ከተሞችን ከተማ ከከተማ ጋር ያው መድረኩም ከተማ ከከተማ ጋር የሚተዋወቅበት ተሞክሮ የሚቀመርበት መድረክ ነውና ለዚህ በጣም አሪፍ አጋጣሚ ነው። እንደኛ እንዳላ በቁሊቶም ከሌላው እህት ከተሞች ጋር ያሉ ተሞክሮችን ወስደን የምንሄድበት ነው። እኛም ያለንን ተሞክሮ የምንሰጥበት መድረክ በመሆኑ ጥሩ ቆይታ ይኖረናል ብዬ ተስፋ አደርጋለሁ። የ የአስረኛው የሰመር ሎጊያ አዘጋጅነት የሚካሄደውን የኢትዮጵያ ፎረም በጥሩ ሁኔታ እየተቀበል ናቸው ነው ሎጊያ ክፍለ ከተማ ማህበረሰብ እና የባህል ቡድን ከይኔ ቡድን ዒዱራ የሚባል ተራራ ላይ ሁነን እንግዶችን በመቀበል ላይ እንገኛለን። ከትናንትና ጀምሮ ከትናንትና ጨዋት ከ1 ሰዓት ጀምሮ ማታውም ዛው አድረን ጠዋቱም ጀምርን አሁን ዛሬ በዚህ ሰዓት ውስጥ እንገኛለን። ስለዚህ እንግዶችን በመቀበል ላይ እንገኛለን። ብዙ ከተሞች ገብተዋሉ በጥሩ ሁኔታ ተቀብለናቸው። የሎጊያ ማህበረሰብ፣ የሎጊያ የባህል ቡድኖች በጥሩ ሁኔታ እንግዶችን በደስታ በፍቅር ተቀብሎ በጥሩ ሁኔታ እንክብካቤ ላይ እያደረጉ ይገኛሉ። ስለዚህ የሚመጡት እንግዶች የሚመጡት ራሳቸው ቤት የራሳቸው ቤት ነው ደግሞ ስለዚህ ሰመሮሎጊያ ላይ ተደስቶ ምርጥ ሁኔታውን ተንከባክቦ እንሸኛቸዋል። እንደተቀበልናቸውም በጥሩ ሁኔታ ሽኝትም እናደርጋለን።